በጣም ጤና ይስጥልኝ፣ ውድና የተከበራችሁ ቤተሰቦች እንድናችሁ ልኝ ደህና ናችሁ ወይ? ያለው እግዚአብሔር መስገን እናንተም ሰላም እንደምትሆኑ ተስፋ አደርጋለሁ። እኔ ጋ የበዛ ሰላም ለእናንተም በዛላችሁ እያሉ ፈጣሪ በያላችሁበት ቦታ ከግቡ ነገር ይጠብቃችሁ፣ ሰላማችሁ ይብዛልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው፣ በአዲስ ቪዲዮ ከች ብያለሁ ማለት ነው። ዛሬ ስለምታደርጉልኝ ስለምትከታተሉኝ ፈል ወዳጅ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። ክበሩልኝ፣ ሰላማችሁ ይዛልኝ። ቤተሰቦቼ እንግዲህ ዛሬ በአዲስ ቪዲዮ ቀች ብያለሁ ማለት ነው። ዛሬ የመጣሁበት ርዕስ ማለት ነው ሄሎ፣ እንግዲህ ባለፈውም ታማ ተሽሏት ነበረ። አሁንም እንደገና ሆስፒታል ገብታለች ማለት ነው። አንዳንድ ጊዜ በዙሪያችን ያሉ ሰዎች ደስታም ይሰጡናል

እንግዲህ ከኢመማ ድና ደና ሰላም የሆነችበት ሰዓት ደግሞ ሌላ ጭንቀት ውስጥ የከተቷት እና እንደገና ታማ ሆስፒታል ገብታለች፣ ማለት ነው። በጣም ያዛዘነችኝ በነገራችን ላይ ጭንቀት ለማንም ሰው አይጠቅምም ማለት ነው። ለሰው ልጅ ጭንቀት እና ሀዘንም ፈጣሪ ሳይሆን ደስታን ፈጣሪ ብንሆን ብዬ ነው ማስበው። እኔ በነገራችን ላይ ሰዎች ስንባል እንግዲህ ባላሰብንበት መንገድ ሰዎችን እንጎዳለን፣ ሰዎች የማይሆን ነገር ላይ እንጥላለን ማለት ነው። እንግዲህ አሁን በቀደምነታ ባዶ፣ እኔ በነገራችን ላይ ሳቅ ነው ይመጣ። ባዶ ሻንጣ ይዛ ነው ይመጣ። ብድግ አርጋ ቁጭ ስታረግ በሻንጣ ክፍት ባዶ እንደሆነ ያስታውቃል ማለት ነው። እንግዲህ እሷም የመጣችበት ምክንያት አለ። ምናልባት አቀራርባቸዋለሁ አስታርቃቸዋለሁ ብላ አስባ ነው። አሁን እሷ ቢኒ፣ ለምንድነ አንቺ ጋ ያስገባሽ ሶስተኛ ሰው መሀላችን እንዳይገባ አልፈልግም እያል ስለምን አስገባሽ እያለ ዛሬ በተኛችበት ሆስፒታል ሆና እየጨቀጨቃት ነው ማለት ነው። እንግዲህ ሄዱ። አሁን በዚህ ሰዓት እንኳን ሰላም ቢሰጡት ጥሩ ነው ብዬ ነው የማስበው። በጣም ከባድ ነው። እንግዲህ የትየውም ብትሆን አሁን አጥፍታለች። አንዴ አጥፍታለች። እንግዲህ የፈሰሰ ውሃ አይታፈስም። ይቅርታ ጠይቃለች። እሱ ደግሞ ምን አለበት ሄሎ። አሁን እሷ የምትፈልገው ይመስለኛል እሱም ጥፋት አለበት ይቅርታ ይጠይቅ ነው የምትለው። ደግሞ ይቅርታ መጠየቅ ማን ገደለ? ማንም የገደለ ሰው የለም ማለት ነው። ይቅርታ መጠየቅ፣ ይቅርታ ብላት እኮ እሷም ጥሩ ነው ማለት ነው። ልቧ ያረጋጋል ነገር ግን እማማ በተሻላት በዳነችባት ሰዓት እንደገና ደግሞ ወደ እማማ መለሷት ማለት ነው። ተኝታለች ሆስፒታል፣ ዛሬም ተኝታ ነው ያለች ሆስፒታል ማለት ነው። እንግዲህ ፈጣሪ ይማሪሽ ነው የሚለው የኔ ውድ ፈጣሪ ወደ ነበረ ደስታሽ ይመልስሽ። ቢኒም እንግዲህ አሁን እሷ አንድ ጊዜ አጥፍቷል ተብሎ እሷን ጥምድ አድርጎ ይዟታል። በቃ ኤትዮን ማለት ነው። ሲጀመር የታመመ ሰው ፊት እንደዚህ አይነት ንግግር አይነገርም። እንደዚህ አይነት አይባልም የታመመ ሰው ፊት ማለት ነው። እንደገና አጠገቡ ቁጭ ብሎ ሌላ ጭንቀት እየሆነባት ነው ማለት ነው። ቢኒ አንተም ተረጋግተ ወደ ራሴ ተመልሰ ሄዬ ፍቅርታ ጠይቀሃት ወደ ነበራችሁ ፍቅራችሁ ብትመለሱ አለው ይሄኔ እንግዲህ ሰው ልጅ ያጠፋል። ሰው መቼም ከሰው ስህተት ከብረት ዝገት አይጠፋም ትላለች አያቴ ማለት ነው። ሰው ያጠፋል፣ ይስተካከላል ማለት ነው። ከጥፋቱ ይታረማል። ስህተቱን አውቆ ይቅርታ ያልጠየቀ ሰው ደግሞ እንግዲህ ራሱ ሰውዬው ራሱ ስህተት ነው ማለት ነው። ሰው ስለዚህ ቢኒ አንቴ ይቅርታን ጠይቀ ከሄሉዬ ጎን ቤትን እንደስለናል ማለት ነው። እንግዲህ በተቻለ መጠን ሄሉን ይታይ የባክል እሷ አሁን መደሰት ነው የምትፈልገው። ምን አባቱ እዚህ ምድር ላይ ሺህ ዓመት አንኖርም። ያለንበት አጭር እድሜያችን ብንደሰት ምን አለበት? ሰላም ሁነን ሰላሙን ሲጠዋት እንድትደሰት አድርጓት ማለት ነው አጠገባ ቁጭ ብ እሷን ከትህንም እየነዘነስካት እሷን ሌላ ጭንቀት ውስጥ እንደገና ደግሞ ከምትከታት ሰላም ቢሰጧት ብዬ አስባለሁ። እንግዲህ ይሄ የኔ ሀሳብ ነው። ይሄ የኔ ሀሳብ ደግሞ የሁሉም ሰው ነው ሆናል ይሆናል ብዬ አስባለሁ። ለሰው ልጅ ማንኛውም ሰው ሰላም ይፈልጋል ማለት ነው። ከሰላም የሚበልጥ ነገር የለም። ለሰው ልጅ ሰላም ነው ከምንም በላይ ማለት ነው። እና ሰላም ስጧት በተቻላት መጠን ደስተኛ እንድትሆን፣ ከጭንቀት የምትወጣበትን መንገድ ፕሬሽን የምትወጣበትን ሀሳብ ፍጠሩላት እንጂ አጠገቧ ቁጭ ብሎ ጨቃጨቃችሁ፣ እየተነዛነዛችሁ እሷን ሌላ ነገራት ውስጥ ነው የሚለው እኔ። ለሰው ልጅ ከሰላም የሚበልጥ ነገር የለም። ይሉዬ ደግሞ ሰላም ነው ደስታ ነው የሚፈልግ እያለች ነው። እና በተቻለ መጠን ሰላም ቢሰጣት ደስና ደስተኛ እንድትሆን ብትረዳት ይላለው ወንድማችን ቢኒ። እንደው አባከ ሄሎዬን ተናዳ እንዲታመም አታ አደርጓት ማለት ነው፣ በተቻላችሁ መጠን ደስተኛ እንድትሆኑ አድርጓት። እንግዲህ ማንም ሰው ጭንቀት አይወድለትም። እውነት ለመናገር ጭንቀት ለማንም አይበጅም ማለት ነው። ሰው ተጨናንቆ የማይሆን ነገር ላይ መውደቅ ደግሞ በጣም ነው የሚከብደው ማለት ነው። አንዳንድ ጊዜ ስናስብ እውነት ከባድ ነው ማለት ነው። ብቻ በተቻላችሁ መጠን ደስተኛ እንድትሆን እርዷት ማለት ነው። ሄሎዬ ፈጣሪ ይማሪሽ ወደ ነበረበሽ ጤንነት ፈጣሪ መልሶች ደስተኛ ሆነሽ እንዴት የምትመጭልኝ፣ ተስፋ አደርጋለሁ። ፈጣሪ ይማሪሽ። እንግዲህ ፈጣሪ አታሳመመኝ ሳይሆን ምረት ነው የሚጠየቀው። አይዞሽ፣ አትጨናነቂ። ሁሉም ነገር ሲሆን ይሆናል፣ ሲቀር ይቀራል ማለት ነው። አንቺ ተጨንቀሽ ምንም የምታመጪና የምታዝቀሪ ነገር የለም ማለት ነው። ሁሉም ነገር ሲፈቅድ ነው ፈጣሪ ሲፈቅድ ነው ሊሆን የሚችለው። ራስሽን አትጨናንቂ። ሰላምሽን ነው የምትፈልግ ያንቺ የመጀመሪያም ተናግረሻል። እኔ ሰላሜን ነው የሚፈልገው ከማንም ጋር ጭቅጭቅ አልፈልግም ብለሻል። እንግዲህ አንዳንድ ሰዎች ደግሞ አይገባቸውም ማለት ነው እነዚህ ሆን ብሎ ሰው ደስተኛ ሲሆን የሰውን ሰላም የሰውን ደስተኛ ለመሆን ደስታሽን ለማድፍረስ የሚመጡ ሰዎች አሉ ማለት ነው ወደ ሕይወታችን። እነዚህ አይነት ሰዎች ደግሞ ፈጣሪ ልቦና ይስጣቸው ማለት ነው። ከመጀመሪያም እናንተ ደስተኛችሁ ነበራችሁ። እንግዲህ ኤቱ መታ ሰላሙን አጠፋችና አደበላለቀችሁ ማለት ማለት ነው። እንግዲህ ሳይደፈር ሳይጸዳ የሚባለው አባባል አለ። ሰላም ሺ ቢዛልኝ ሄዱ ሰውዬ አይዞሽ፣ ፈጣሪ ከአንቺ ጋር ይሁን። እንግዲህ ፈጣሪ ወደ ነበረሽ ደስተኛ ይመልስሽ። ለሰው ልጅ ከምንም በላይ የሚያስፈልገው ጤና ነው እና ጤናሽን ይመልስልሽ ፈጣሪ ይልሻል። እኔ ውድ አትጨናነቂ፣ ሁሉም ነገር ፈጣሪ የፈቀደ ነው የሚሆነው። እኛ አንድን ነገር እንፈልጋለን ስላልን አልን ከሱ ጋር ሁሉም ነገር ፈጣሪ የፈቀደ ነው ሊሆን የሚችል፣ ተጨናነቅን ሳይሆን ሁሉም ነገር ፈጣሪ የፈቀደ ብቻ ነው ሊሆን የሚችለው። አይዞሽ ይልሻለው። ኤቴ በርችልኝ፣ ፈጣሪ ከአንቺ ጋራ ይሁን፣ ይልሻለው። ሄሉዬ አንተን በተቻለግ መጠን ሰላም ስተኛ ድርጋት እንላለን። ወንድማችን እንግዲህ ስሞታ እናቀርባለን። አጨናንቋት ሰላሙን ታገኘው። ሰላማችሁ ይብዛልኝ። ዛሬ ነበረኝ ቪዲዮ ይህንን ይመስላል። ውድ ቤተሰቦች ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። ክበሩልኝ። በጣም ነው የምወዳችሁ የማከብራችሁ። እንዲህ ፈጣሪ ሰላማችሁን ያብዛላችሁ፣ በክፉ ነገር ሁሉ ይጠብቃችሁ፣ አገራችን ሰላም ያድርግልኝ፣ ጤናችሁን ይስጣችሁ ፈጣሪ። ከጤና የሚበልጥ ነገር የለም ለሰው ልጅ ማለት ነው። ሰላማችሁ ይብዛልኝ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸርቆዩልኝ ይላቸዋለሁ። ውድ ቤተሰቦች ሰላማችሁ ይብዛልኝ። እስቲ ተዋት ለኔው ትኖር በመላ አትረብሸዋት። ሰላም አላትና ምን ያደርጋል ፍቅር ማበላሸት። አታውሩ ልኝን ያል ወድሙሽ አታውቋትም እንዲናታትበሉ ለመሳሳት ፍጹም አትክሉ። አትምጡብኝ ወሬ ሰንቃችሁ፣ ደህና ግቡ ወደ የቤታችሁ እባካችሁ።